ሲድ የቴሌግራም ኤርድሮ ፕሮጀክትን ስሰሩ የነበራችሁ በስተመጨረሻ ሲድ ሊስት ተደርጓል። የሰራችሁትን የሲድ ቶክናችሁን እንዴት ወደ ሱዊ ዋሊታችሁ ዊዝድሮ ማድረግ እንደምትችሉ እንዲሁም ደግሞ ዊዝድሮ ካደረጋችሁ በኋላ እኔ ወደ ኩኮይን ኤክስቼንጅ እንዴት መላክ እንደምችል እየላኩ ያለውን ፕሮሰሱን ሁለቱንም ማሳያችኋለሁ። ታዲያ እንደተለመደው ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ፣ በመጀመሪያ ወደ ስዊ ዋሌታችሁ ተገቡና ልክ እንደዚህ ከገባችሁ በኋላ ከስር አፕስ የሚለውን ትነካላችሁ። በመቀጠል ከዚህ በፊት ያስገባችሁት የሲድ ዳሽቦርድ እንደዚህ ከመጣላችሁ እሱን ትነካላችሁ። ካልመጣላችሁ ደግሞ የሲድ የዳሽቦርዱ ሊንክ ቴሌግራም ቻናል ላይ አስቀምጥላችኋለሁ፣ ሰርች ማድረጊያው ላይ ፔስት አድርጋችሁ ሰርች ማድረግ ትችላላችሁ። እኔ ከዚህ በፊት የተጠቀምኩበት እዚህ ጋር ስላለ እሱን እነካዋለሁ። ልክ እሱን በምነካበት ሰዓት እንደምታዩት ወደ ሲድ ዳሽቦርድ ልክ እንደዚህ ያስገባኛል። እንደዚህ ሲያመጣላችሁ እዚህ ጋር ሶስት ሰረዞቹን ትነኩና ዳሽቦርድ የሚለውን ትነካላችሁ በመቀጠል እንደዚህ ያመጣላችኋል እዚህ ጋር መሳሳት የሌለባችሁ ነገር ፍሮም እና ቱ የሚለው እንደዚህ ነው መሆን ያለበት ፍሮም የሚለው ላይ ይሄ ነው መሆን ያለበት አፕ የሚለው ቱ የሚለው ጋር ደግሞ ዋሊት የሚለው ነው መሆን ያለበት እንደምታዩት ልክ እንደዚህ አምጥቶልኛል ያለኝን ሲድም እያሳየኝ ይገኛል እዚህ ጋር እኔ ጋር ሲድም ያሳየው ሲድን ከዚህ በፊት ስለመረጥኩት ነው እናንተ ጋር ሌላ ካመጣባችሁ እዚህ ጋር ትነኩና ያስመርጣችኋል። ሲድን ትመርጣላችሁ። ምናልባት ሲድ የሚለው አማራጭ ካልመጣላችሁ ሪፍሬ ስታደርጉት ያመጣላችኋል። ስለዚህ ሁሉንም እንደዚህ ካስተካከላችሁ በኋላ ኮንፊርም ትራንስፈር የሚለውን ትነካላችሁ። እንደገና የሱዊ ዋሌቴን ኮኔክት እንዳደርግ እየጠየቀኝ ነው። ስለዚህ ኮኔክት አደርጋለሁ። ልክ እንደዚህ ማለት ነው። ከዚህ በፊት ኮኔክት አድርጌዋለሁ ግን ደግሞ ስለጠየቀኝ ነው። ቀጥሎ ልክ እንደዚህ ሲያመጣላችሁ ኮንቲኒ የሚለውን ትነካላችሁ። ቀጥሎ ልክ እንደዚህ ሲያመጣላችሁ አፕሩቭ የሚለውን ትነካላችሁ። አፕሩቭ የሚለውን ከነካው በኋላ የተወሰነ ፕሮሰስ አድርጎ፣ ነገር ግን ዊዝድሮ አላደረገልኝም አማውንትም እንዳስገባ እድሉን አልሰጠኝም። ስለዚህ አሁን እዚህ ጋር ነው መላክ የምፈልገውን አማውንትም አስገባው ማለት ነው። ስለዚህ እዚህ ጋር ሲድን በትክክል መምረጣችሁን ካረጋገጣችሁ በኋላ ዊዝድሮ ማድረግ የፈለጋችሁትን አማውንቱን የሲዱን እዚህ ጋር ትጽፋላችሁ። እኔ ሁሉንም ስለሆነ ሁሉንም ልክ እንደዚህ ጻፍኩለት። ሁሉንም ማውጣት የፈለግኩትን የሲድ አማውንቱን ልክ እንደዚህ ከጻፍኩ በኋላ ከላዩ ላይ 54.53 ሲድ ለፊ እንደሚቆርጥ እዚህ ጋር እያሳየኝ ነው። ስለዚህ አሁን ከስር እዚህ ጋር ኮንፊርም ትራንስፈር የሚለውን ነካው። ከዛ እዚህ ጋር ምን ያህል እንደሚገባልኝ አሳየኝ። ኮንፊርም የሚለውን ነካው። እንደዚህ ሲያመጣልኝ ከስር አፕሩቭ የሚለውን ነካው። ከላይ እንደምትመለከቱት ፕሮሰሲንግ ፕሊስ ዌት ይላል። ትንሽ እንጠብቀዋለን። አሁን እንደምታዩት ሲድ ብሎ ዜሮ ነው ያለው፣ ምንም ሲድ የለኝም። ስለዚህ ያለውን ሲድ ዊዝድሮ አድርጎልኛል ወይም ወደ ስዊ ዋሊ ትልኮልኛል ማለት ነው። እስኪገባ የተወሰነ ደቂቃ ሊቆይ ይችላል እንደምትመለከቱት ስዊ ዋሌቴ ላይ በምገባበት ሰዓት የላኩት ሲድ ገብቶልኛል እዚጋ እንደምታዩት ስለዚህ በቀላሉ እንደዚህ አድርገን ዊዝድሮ ማድረግ እንችላለን ማለት ነው አሁን ደግሞ ወደ ስዊ ዋሌታችን ላይ የላክነውን የሲድ ቶክናችንን ወደ ኤክስቼንጅ እንዴት እንደምንልክ ላሳያችሁ እኔ ወደ ኩኮይን ነው የምልከው ስለዚህ ወደ ኩኮይን እየላኩ ያለውን ሂደት ላሳያችሁ በመጀመሪያ ወደ ስዊ ዋሌታችንን እንገባና የገባልንን ሲድ እንነቀዋለን ከዛ እንደዚህ ሁለት አማራጭ ያመጣልናል። ስዋፕ ማድረግ ከፈለጋችሁ ወደ ሌላ ቶክን እዚሁ ላይ ስዋፕ ማድረግ ትችላላችሁ። እኔ ግን ወደ ኤክስቼንጅ መላክ ስለሆነ የምፈልገው አላላኩንም በዛው ላሳያችሁ። ሴንድ የሚለውን እነካለን። በመቀጠል እንደዚህ ያመጣልናል። እዚህ ጋር መላክ የምትፈልጉትን ታስገባላችሁ፣ መጠኑን ማለት ነው። እኔ ሁሉንም ነው የምልከው። ማክስ የሚለውን ስነካ ያስገቧል እንዳለ። የሱዊ ዋሌታችሁ ላይ ለፊ የሚሆን የተወሰነ ሱዊ ያስፈልጋችኋል። እዚህ ጋ ደግሞ የምትልኩበትን አድሬስ ታስገባላችሁ። እኔ አሁን ወደ ኩኮይን ስለሆነ የምልከው ወደ ኩኮይን ገብቼ አድሬሱን እንዴት ኮፒ እንደምናደረግ ላሳያችሁ። ኩኮይን ላይ ከገባን በኋላ ከስር አሴት የሚለውን እንነካና ከላይ ዲፖዚት ክሪፕቶ የሚለውን እንነካለን። በመቀጠል እንደዚህ ያመጣልን። ሰርች ማድረጊያው ላይ ሲድ ብለን እንጽፍና ሰርች ስናደረግ ራሱ ሲድ እንደዚህ ይመጣልናል። እሱን እንነካዋለን። ቀጥሎ እንደዚህ ያመጣልን። ሱዊ ኔትወርክ ስለሆነ የምንልክበት እዚጋ ሱዊ የሚለውን እንነካለን። ከዛ ልክ እንደዚህ አድሬሱን ያመጣልናል። ኮፒ የሚለውን ነክተን አድሬሱን ኮፒ እናደረግና ወደ ስዊ ዋሌታችን ተመልሰን እንገባለን። ከዛ እዚህ ጋር አድሬሱን ኮፒ ያደረግነውን ፔስት እናደረግና እናስገባለን። ከዛ ልክ እንደዚህ ያመጣልኝ ሪቪው የሚለውን ነካው። በትክክል ሁሉንም ማስገባታችሁን ደግማችሁ ልክ እንደዚህ ቼክ ካደረጋችሁ በኋላ አሁንም ሪቪው የሚለውን ትነካላችሁ። ከዛ ልክ እንደዚህ ያመጣልን ሴንድ ነው የሚለውን እንነካለን። በመቀጠል ፓስወርድ እንዳስገባ ጠይቀኝ። ፓስወርድን ካስገባውለት በኋላ እንደምታዩት ልኮልኛል ማለት ነው። ፊ ምን ያህል እንደቆረጠ፣ እንዲሁም የላከውን የሲድ መጠንም እዚህ ጋር ልክ እንደዚህ ያሳያቸዋል። ከተወሰነ ደቂቃ በኋላ ወደ ኩኮይን ከገባው በኋላ አሴት የሚለውን ነክቼ ወደ ታች ወረድ ስል እንደምትመለከቱት የላኩት ሲድ ገብቶልኛል። ስለዚህ እንደዚህ አድርገን በቀላሉ የሲድ ቶክናችንን ከስዊ ዋሌት ወደ ኩኮይን መላክ እንችላለን ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ቪዲዮን ላይክ ማድረጋችሁን እንዳትረሱ።